አለው አለ አለ። ለማንኛውም አውሩ እንገናኛለን። ሞይ እሺ። ቤታየ ሆነ ቪዲዮ አይቼ እቆጣለሁ ብያለሁ። በውስጥ ልኬልሽ ነበር እኮ ያ ነገር ሳይፈጠር በፊት ይቅርታ ተጠይቀኝ ቢኝ ለአንቺ ልኬልሽ ነበረ ላንቺም አንቺ ቴክስትሽን ስለማታነብ ነው። በኋላ እንዳይደብርሽ ይችን ሴትዮ አየሻት ወይ ብዬ መጀመሪያ ዲቦራ ሄዳ ለዛ ነው። አንዳንዴ ደግሞ ሰዎች ማንም አይናገረልም ብለው ሲሰሩ ትንሽ ቁጠጥ አይ በዛ

በመጀመሪያ ሪከርዱን አይተሽው ከሆነ አንቺም ተሰደሻል። ብቻ ነው የምትሰደ። እንዴት እኔ ተሰደ? አንቺ ከኔ ጋ ውለሻ አታውቂም። አንቺ ከኔ ጋ ወቅተሻ አታውቂም። አቃል ነው ከባለጌ ጋ ሚውል ባለጌ ነው ብ አንቺም ተናግራሻል። እኔም ባለአራት አነካከል መነካከት ሳይሆን ጠቅላላውን ነው የምልሽ። በመጀመሪያ ሳልደርስባ ነው የደረሰችው። እንዴት ልበልሽ? እኔና አንቺ አሁን እየተጫወት ነው። እሷ ናት ገስት ላከችው፣ እኔ ጋር አለም። ለሰውዬው ዙዙ ማየት ባትፈልግ ኖሮ አትልክም ነበር። በዛ ላይ ደግሞ አንቺ ቤት ትዝ የሚሉት ከሆነ ጌምሽ ቀን እኔና እሷ አብረን አልገባንም ገስት ላይ። መድኃኔዓለም ምስክር እግዚአብሔር፣ ነገና ያሳድረኝ ቶሎ አድርገን። ከዛ በኋላ ሰድባት አታውቅም አንተ በአሽሙር በምናምን ምንም መታረቅ አያስፈልግም። ለምን ደሞ ታይታለች? አንተም ትንሽ ሄድ ብለሃል እኮ። ንግግሯ ስለሚያስጠላ ነው። ሰው የሚናገረው ነገር መጠየቅ አለበት። ንስለማስ እኔ ሰው ሳይደርስብኝ አልደርስም። በጣም ነው ደግሞ እንደነገርኩሽ፣ እኔ አሁን ለአንቺ ቤታ ጌ የምንጮት ብ ልክልሽ ቢሆን ልትናገርኝ ችግር ራሷን አትልከ ይገራ በዛ ራሷ ነቅለወጣት ደግሞ ከአንድ ቀን አለ ለትቀም እዛን ደግሞ ስለኔ የመጥፎ ነገር ታወራለች። እኔ እኮ አንድ ሰው በዚህ አምናለሁ። ለምሳሌ እኔ አንድ ሰው ስለ ስለኔ ካወራ ስለ አንድ ሰው ካወራ ያም ሰው ለራሱ እንዲፌንድ ለማድረግ ይመጣል። የታወቀ ነው ሀቢባ አብያ ከዚህ ባለጌ ጋር ምናምን አልቻት ማለት አንተም፣ መቼስ ከአንተ ዝም ብለን መልሳ አንጠብቅም አንጠብቅ ማለት እንደምትናገር አውቃለሁ። ያን ቪዲዮ አይተህ እንደምትመልስላት አውቃለሁ። ግን ትንሽ ትንሽ ሄድክበት ነው እሱን የደበረኝ ለምንድን ነው ማለት፣ ቆይ እንትን ላሳይሽ። ለአንቺም ለዲቦራም የላኩልሽን ቴክስት ላሳይሽ። ው ዲቦራ ምጣ አናግር ያለው ቀድሜ እንዳይደብራት እንደዚህ ላረግ ነው። ለአንቺ የላኩልሽን ቴክስት ላሳይሽ እንደ ጓደኛ እንዲሁም ልሰርባት። ምንም ቅር እንዳይልሽ፣ ካልደርስባን የደረሰብንና ልኳን ነው ምነግራት ማስነግራትም ማናገር ከቻልሽ አናግሪ። ለዲቦራም እንደዛ ብዬሽ ልክ ይለታለ ዲቦራ ተው ይደብራል። እኔ ያናግራት አሉ ብላኝ ነበር። እዛ ሁለት ቀን ጠየኳት ዲቦራ መልስ የለም። ይቅርታ ብጠይቃ ይኖሮ ዝምል ነበረ። ይቅርታማ አንድ ሰው ከልቡ አልጫወት አንተ ሲሉት ማለት ትንሽ ይርቁበት ማለት። እኔ አሁን ማለት እኔ አንድ ምነግርሽ ነገር ከእሷ ከሀቢባ በላይ እሷ ደንቆሮ ስለሆነች ነው እንጂ ከእሷ አንተ ከእሷ በላይ እኔ ሴቶችን አስገብቼ ቢዝነሳቸውን ፕሮሞት አድርጌ አውቃለሁ። ከእሷ በላይ ሴቶችን ረድቼ አውቃለሁ። እሷን እኔ ሁሌ ሳያት ሰው ስታጋባ የሆነ ነው። እኔ እነዚህ ጋ ወጥቼ አሁን ይመስለኛል። ወይ ኮመንታተር አታስገቢው እንዳይሰድብሽ እናምናል አደለ፣ እንደዚህ አይነት ነገር ብለዋት፣ ወይ ደግሞ እሱን ተከትላለሁ ይሁን። መጀመሪያ ስለ ሰው ማጣራት አለባት እኮ ነው ያልኩሽ፣ እኔ ስለ ሰው ከማውራቷ በፊት እንዴት ይገባልሽ? አንቺ ሰውን ሄደሽ ገርፊው፣ ያ ሰውዬን እንደሚገርፍሽ ማወቅ አለብሽ። ሊያውም ሳደርሽ ይፈል ይሄ ይሄ ምልሽ በአንቺ ራሱ ቤታ ብዙ ጊዜ አይቼሻለሁ። አንቺ ራሱ በአንቺ ስልሽ ሰው ተናግሮሽ ዝም አልኩ። አዎ የተናገረኝም መንታል ካልተካልነካኝ ያነካ ማን ነው ተነካኝ። ግን ያው በምችሉ ማትሻሻል ምን አለ መሰለኝ፣ እኔ አንደኛ ነገር ኮሜንት አይረብሽም ሲጀመር ኤምስ ኮነች እሷ ብዙ ሳይኛል ብላ የምታስብ ከሆነ ቤታንቺ ኮሜንታተሮች ይነዱሻል። ወደ ዚ ወደ ዜሮች ይ ሙይ አንዳንዴ ኮመንታተር እያሳስታል። እኔን አሁን ከድሮን ጀምሮ ስታደብ የነበረው ኮመንታተር እያሳሳተ ነው። ገባት ያልሆነ ነገር እየጻቡ በምናምን አለው መሰለ ሲደጋገም። ለምሳሌ ሞ እየሰደበች ነው ብሎ አንድ ሰው ቢጽፍ አላምንም። ሰዎች ግን እየደጋገሙ ማለት አስር ሀያ ሰዎች ሞ እየሰደበች የሰደበች ነው ሲል ያላዩትን አያወሩም ብለህ ትናገራለህ። ሌላ ስልክ ካለሽ ሄደሽ ቀጥታ ና። አሁን ሀቢባ ሰድባለች ሲሉ መጀመሪያ ምንም አልመሰለኝ፣ ወጥቼ ቪዲዮ ሪካርዱን ሳይ ነው የተናደድኩት። ገብቶሻል። አንቺም አሁን ሌላ ስልክ አለሻ። ለስሙ ሁላችን ብዙ ስልክ አለና ልክ ከነይ ስልቶች እያየሽ ምንድን ነው የተፈጠረ። በዛ ላይ ያስገባችን ሴትዮ መታ ይቅርታ ጠይቃኛለች። ዙዙ

አይደለም አንቺም ሀቢባም ዲቦራም ሊያም ማንም ሰው፣ ሁሉም ሰው ቲክቶክ ላይ ያለው ሰው የሆነ ታይም ላይ ፋውል ሰርቶ የሆነ ታይም ላይ የሆነ ማህበረሰብን ማያስደስት ነገር ግን እየለየን እየመረጠ እኔ አሁን እዚህ አንቺ ጋር ስገባ ቤታ እኮ ሀቃተኛ ናት እኔ አይደለሁም ብዬ አልገባ። ለምን የሚሰራው ብዙ ፋውል አለ ገብቶሻል። እሱ አሁን መረጠች ፋውል መረጠች። ሃምሳ ስድስት ሚሊዮን ብር ለበላ ሰው ጥብቅና የቆመች ልጅ እኔን ሴቶች ተናገረ ብላኝ፣ ስንት ሴቶችን ቢዝነስ አቋቁላለ እንደዛ መናገር የለባል። አንቺ ወረቢ ናት ወይ ወለየዋ፣ ኃጢአትን እየመረጡ ለአንዱ ዲፌንድ ማድረግ አንዱን ኃጢአተኛ ነ ማለት በጣም ነው። በቃ ሌላ ልናገር ምፈልገው ምን እንደሆነ ታውቂያለሽ? አንቺ ነው የምትለው ና አናግራት እና አንቺ ውጭ ነው የምትኖሪው። ለሴቶች ነው የተቆረቆረች? አንቺ ውጭ ነው የምትኖሪው፣ ታ ኢትዮጵያ ውስጥ የሚደረገውን አታውቂውም። በቲክቶከር እንዲሁም ጨዋ ወንድ ነው የሚኖሩት። እሷ ለሴቶች አስባት ከሆነ ስንት ሴቶች ናቸው በታዋቂ ወንዶች ተጠርተው ቤታቸው ጠርተዋቸው ተጫውተውባቸው? ወይ ደግሞ አንድ መጀመር ፌክስ ተጠቅሞባት የሚጠላት ስንት ግን ከእነሱ ጋር መልሳ ገብታ ጌም ትጮታለች፣ ስም አንጠራለች። እዚህ እዚህ ከላይ በምታሳዩ ነገር አለ፣ ግን አታየው አስታክም አቢባ በምን ታካለች? ሞ እየነገርኩሽ ነው። አንድ ጌም አንድ ጊፍት የሚያሰጣት ሰው ካለ አንድ ሰው ጋር ስትጮት አሁን ለምሳሌ እንዴ ልበለች ምሳሌ ለምሳለች ናሆም አሁን ጥሩ ሰው ነው። ናሁ ጥሩ ልጅ ነው። ሳውቀው በጣም ጥሩ ጸባይ ያለው ነው። እሷ ከናሆም ጋር ስትጮት ናሆም ላይ የሚያሳየውን ባህሪ ነው እንጂ ተቅ ውስጥ ያለውን አታውቅም። መጥፎ ነው እያልኩኝ ጥሩ ልጅ ስለሆነ መሳሪያ ይዛለች። ግን እንደዛ በምታስገባበት ሰዓት ሪል ላይፍ ላይ ሰው ምን እንደሚያደርግ አባክነው፣ በጣም ብዙ ሴቶችን ያስለቀሰ ሰውዬው፣ ከእሱ ጋር ገብታ ጌም ቤት ተጫወተች። ገብታ ጌም እኔ ምንም ሳላረጋገና ስታፈርስባት፣ ይሄ ልጅ እንደዚህ እንደዚህ እንደዛ ማውራ። ሀጢአት እየመነጠርን ካወጣን የእሷ ህዝብ ላይ የሰራችው ግፍ ገል እሱ እንዳይሆን ነበር እኔ ታያል በዛ ግን የምትቀጥልሽው አንድ በአንድ መረጃ ማውጣት ይቻላል። ብታወጣ አስቤቶችን ይሳደባሉ። ውዶቹ ተረጋጉ፣ ተረጋጉ፣ በቃ ተረጋጉ። ማሮች እንደ ምንድን ሚዘጋገሩነት ሆን ያናግራታል። ኤኒዌይዝ በቃ አውራትና ነግራለሁ። እሺ ጽፍላል ይ በጣም ምን ያናድለ ነው። ምንም ያኮራ ነገር የለንም። ቲክቶከር እዚህ አምስት መቶ ሺህ ከአራት መቶ ሺህ ፎሎወር በላይ ያለው ሰው አንድ ሰው የሚያኮራ ነገር የለም። ሁላችንም ጀርባችን ቢጣራ

በቤት ሽ አስነሳሽን ብያለሁ። አልሰደባት መጥፎ ነገር አላወራም። እኔ ፊት እኔ ፊት ማንም እሷ ምትወር እኔ ፊት እሱ እንዲሰድብ አላደርግ እንዲሰድብ አላደርግም። ምን አባህን እኔ ዛሬ ነው እኔ እሷን አናግራትና ታወራላችሁ። እኔ ሰው አንተም እሷን ይሰማከን ልጥጋችሁ መቼስ፣ ከአንተ እሷ ጋር ስለተጣላ እኔ ከአንተ ጋር አልጣላም። ከአንተ ጋር እሷ ስለተጣላ አንተ ከእሷ ጋር ስለተጣላ እኔ ሀቢባን አልጣላትም። ሁለታችሁንም አካቸዋለሁ። ለማንም ሳይዳል አልሄድም። እኔ በሰውም በግለሰብም አልጣላም፣ ግን አወራታለሁ በቃ አረ፣ አይለቀቅ እኮ ማውራት አያስፈልግም። ከዚህ በላይ እሷን መለሳለሁ ካልእሷን መልስ ከተቻለ እንድትስማሙ ነው የማደርገው። ካልተቻለ ደግሞ በቃ ዝም ብዬሽ ጥጌ ነው የሚይዘው። አለቀኝ ነው የማደርገው። በሰው ከዚህ በኋላ አገበላምን ችግር የለም። እኔ እኮ አሁን እኔ ያልኩሽ አንቺ አሁን ከእሷ ጋር ስትጮች ባየሽ ብሳተው ምንም ችግር የለብኝም። መብትሽ ነው፣ የራስሽ ፈላጎት ነው። እሷ ግን ለእኔ እንደመለሰችው ሎጂካል ጥያቄ ነው የጠየቀው ኦኬ እ ያልከውን እኔ ቃል በቃል አወራትና ትነጋገራላችሁ። በቃ ሙን ዘው ይህን አጀና በቃሽ። አይ አሁንም መናገር የምፈልገው ሰዎች ለራሳችን መርጠን ነው ካለ ባለጌ ነው ሌላም ደግሞ ጨዋም ለተሻለ እኔ ሴት ተሳደበ ባለጌ ነው ይሄ ልጅ ብላ በአደባባይ መውራት ከቻለች አምሳ ስድስት ሚሊዮን ብር የሰረቀ ሰውም ባለጌ ማለት አለበት ወይ ደግሞ በዘር ሰው የሚያባላንም ሰው ባለጌ ማለት አለ

በቃውች እሺ። ማርያም ላውርቻት አሳውቅሃለሁ። እሺ የማውቸው ጠፍተሻል። ደግሞ ኧረ አለሁ ስለማንገናኝ ነው። እንዳይ ብኩ ሁሌ ነው እኔ የሚገባው። አምሮ ነው የሚሻለው። ኮሜንቶቹ እኮ ለበለቡ ኮሜንታተሮች አስቸጋሪ ናቸው። አውራ አለ ሪንት ከሆነ ለምን ካሜራችንን ከፈትን? አንድ ሰው እኮ ካሜራ ከፍቶ ቲክቶክ ሲጀምር ከኮሜንታተሮች እሻላለሁ ብሎ ስለሚያስብ እዚህ ጋር ቤታ ስደበች ስላሉ አልሰማም። አሁን ቅድም እያሉኝ ነበረ። ቤት ስል ባህለች ልጅ ተከታታይ ወደ አስር ምናምን አይደለም ስልሽ እንደዛ ቢሉኝም ሳይ ነው ሳይ ስልሽ ልክ ሪካርዱን ሳይ ለራሴ ሚልስ ስለሚችል መልሳለሁ እንጂ ዝም ብሎ ሰው ከሌ ያገኘው ሰው ህዝብ እወደዳለሁ ብለሽ ያገኘሽውን ሰው ትናገራለች አትናገር እኔ በምን አውድ ተነሳ በምን እንደዚህ ልት እንደቻለች ማርያም እኒያውርቻ ጥፍላታለሁ ኢንስታግራም ላይ አውራታለሁኝ አቡ ትመልሳለች ታወራኛለች እንደዚህ አታኪ ለምን አወራሽ እሺ በቃ ነገ ከዚህ ሰው እታጽፍልሃለሁ በቃ ይመችሽ እሺ ማን ይመችሽ ታይ ክሁላ አለማውራት በህይወት ዘመኔ እንዲህ ራሱ ፈጥኜ በልቼ አላውቅም። ቤተ ይህ እራስሽን ተንፍሽ። በህይወት ዘመኔ እንዲህ እየፈጠንኩኝ የምበላው እራሱ አፌ ምግብ ይዟል፣ እንዴት ላውራ ለማለት ነው። አፌ ምግብ ይዟል እንዴት ላውራ? ብዬ ለመያዝ ለማውራት ምግቡ በላይ በላይ በላይ በላይ አፌ ምግብ አለዋ ብዬ ነው። አይ ምግብ እየበላኝ ነው። አታወራም ብላችሁ ነጥብ ደግሞ ቢጣል ደግሞ መከራችን ነው እኮ እየበላ ነው ነበር፣ ውዴ ምንም ነገር ነው ያለ ነው። እሰውም እየበላው ነበር ዝም ብዬ ወይ ውይ ውይ ውይ ውይ ውይ ውይ መስማም ደስ ቅዱስ እናንተ እናንተ እናንተ ቁምንታተ እናንተ እሳት እሳት እኮ ናችሁ፣ እሳት። እኔማ ሳላደንቃችሁ አላልፍም። እንኳን አንዳንዴ ሰውን እኮ እንዴት ነርቭ እንደምትነቁ ውይ! ያለዩ ማን የኔ ነርቭማ እዚህ ነው የምነኩት እኮ እዚች ጋ እርግብ ግቢቴን ነው የምታንቀጠቅጡት እኮ። ወይ ወይ እናንተ ኮመንት አለ እናንተ። ሰው በኮመንት አልናደድም ይልካል፣ አስመሳይ ሰው ነው። አስመሳይ ሰው ነው። ቂጣችንን ለምትወጉት አትናደጅም፣ ሄለን በኮመንት እንደ እናደጃለን የሚያረጉን አሁን የሆነ ሰው ለበለቡት እኮ ወይ ማለም፣ ዛሬ ፍሮት የለም አትበይ። ኧረ ወይ እኔ በላ ነበር፣ እባክሽ ሰሞኑን እንትን ችግር ስላለው የፍሩቱ እኮ። በደንብ ለአምጣ እንዴ ሰዓቱ ገና ነው። እኔም እንዴት በይ እፈልጋለሁ። አሁን ታኮ ሁሉ ነው፣ ሆዴ ሞላ። ሆዴ እስከ ሞላማ ጠዋት ጠዋት በምን ገበይበት ሰዓት ጌም የደረሰ ቤታ፣ እየጨነቀኝ ነው። ኖቨምበር ኤት የቀጠሮ ጌም አለኝ። ኖቨምበር ኤት መጣችሁ አስተዋጽኦ እንድታበረክቱ፣ ሀይ የወላችሁ ኖቬምበር አሻራችሁን እንድታስታውቁ ጌም ነው። ምን አልሽኝ? በኢትዮጵያ እያሉሽ ነው። በኢትዮጵያ ነው። እስቲ በኢትዮጵያ ነገሩን ጋር አይያያይ። በኢትዮጵያ እስኪ ንገሩኝ፣ በደንብ ልናገር። ንገር፣ ምናለ። ምንድነው የሰራሽ? በኢትዮጵያ አትጻፍሽም እንዴ? አይ ባለበት ሰው ምንም ማለት ምንም ሳላጣጥመው የጊሜና ምን እንደሚል ታውቂያለሽ። በይ ደግሞ ብድር ነው መልሽላ፣ ሁሉንም አልመልስም ውዶች። አሃ ማሽዮ ኖቬምበር 8 ኖቬምበር

እዚ ጋ ደግሞ ህዳር ይላሉ አይገለ ጥቅምት ሀያ ዘጠኝ በኢትዮጵያ ከምሽቱ በኢትዮጵያ አራት ሰዓት በዱባይ ሰዓት አምስት ሰዓት በኢትዮጵያ ቴን ፒ ኤም በዱባይ ኢለቨን። እንደገና ባላችሁበት ሀገር ብቻ ኢትዮጵያና ዱባይ ካውቃችሁ ካቦታላችሁ ቤት ስፋደጋለው። ጥቅምት ሀያ ዘጠኝ በኢትዮጵያ ኖቬምበር ያ

እኮ የውሸት ነው አለ ህዳር ህዳር ስምንት የሚላለ ህዳር አንድ የሚላለ ጥቅምት የሚላለ ምን ህዳር ምንድን ነው? አሁን የኢትዮጵያ ወር ምንድን ነው የምታወው? ጥቅምት ሀያ ዘጠኝ በቃ ጥቅምት ሀያ ዘጠኝ

በብደምብ ተጫወተ። በደምብ እኔማ ውድ ሙሉን አስረክቤ እኮ አልሰጣትም ካለችው ላይ ግማሽ እሰጣታለሁ።